ፋና ዜና ይቀጥላል። አብራችን ስለሆናችን እናመሰግናለን። እንቀጥላለን። በተለያዩ ሀገሮች የሚካሄዱ ዓለም አቀፍ የንግድ ትርኢቶች ምርትን ከማስተዋወቅ ባለፈ ከውጭ ንግድ የሚገኘውን ገቢ ለማሳደግ ተጨማሪ አቅም እየፈጠሩ መሆኑን የንግድና ቀጣናዊ ትስስር ሚኒስቴር አስታውቋል። መንግስትም ጥራቱን የጠበቀ ምርት ለዓለም ገበያ እንዲቀርብ በርካታ ተግባራትን እያከናወነ እንደሚገኝም ነው ሚኒስቴሩ ያስታወቀው። በኢትዮጵያ ተመርተው ለውጭ ገበያ የሚቀርቡ ምርቶችን በአለም አቀፍ ገበያ ለማስታወቅና የገበያ ተደራሽነታቸውን ለማስፋት በተለያዩ አለም አቀፍ ሁነቶች ላይ የሚደረገው ተሳትፎ መጨመሩም ተነግሯል። በዚህ ጉዳይ ላይ ደግሞ ቆይታ ለማድረግ እንግዳ ጋብዘናል። እንግዳችን እዚህ ስቱዲዮ ይገኛሉ። አቶ ወንድሙ ፍላቴ የንግድና ቀጠና የትስስር ሚኒስቴር ኮሚኒኬሽን ጉዳዮች ዳይሬክተር ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። ቀደም ሲል እንግዲህ እንደሰሙት የኢትዮጵያ ምርቶች በዓለም አቀፍ ገበያ ያለው ሁኔታ እየጨመረ መሆኑን የሚያሳዩ መረጃዎች ከእናንተ ተቋምም አግኝተናል። ከዚህ ጋር በተያያዘ በዓለም አቀፍ ገበያ የኢትዮጵያ ምርቶች የማስተዋወቁ ሂደት ምን ይመስላል? ተደራሽነታቸውስ እንዴት ይገለጻል? እሺ መልካም ነው። በጣም አመሰግናለሁ። እንግዲህ ኢትዮጵያ የውጭ ንግድ ወይም ኤክስፖርት የምንለው ማለት ነው የውጭ ምንዛሬ ለማግኘት በጣም ትልቁን ድርሻ የሚወስድ እና ዋነኛው የንግድ ስራችን ነው። ከዚህ አንጻር የውጭ ንግድን ማሳደግ ወይም ደግሞ ፕሮሞት ማድረግ ለውጭ ምንዛሪ ግኝት ከፍተኛ አስተዋጽኦ ስላለው አለም አቀፍ ኤግዚቢሽኖች ላይ፣ ትሬድ ፌሮች ላይ እና ንግድ ትሬቶች ላይ በመሳተፍ የኢትዮጵያን ምርት በጥራትም በአይነትም ያለውን ተወዳዳሪነት ለማሳደግ ፕሮሞሽን ስራዎች ይሰራሉ። በዋናነትም አንድም የኢትዮጵያን የሚቀበሉ አገሮች ነባር ገበያዎችን እዛው ማቆየት፣ ሁለትም አዳዲስ ገበያዎችን ማሳደግ መጨመር ነው። ሶስትም የእኛ ምርት በማስተዋወቅ የገዢዎችን ፍላጎትና ፍላጎት በጥራትም፣ በመጠንም፣ በአይነትም ፍላጎትን ያመዛዘነ ወይም ደግሞ ያማከለስ አገልግሎት መስጠት ነው። በዚህ ረገድ በ2017 በጀት ዓመት ባለፉት ዘጠኝ ወራት በርካታ ስራዎችን ሰርተናል። በዚህ ረገድ የመጀመሪያው ምንድን ነው? በቻይና ዓለም አቀፍ የቻይና አገር ውስጥ ንግድ ኤግዚቢሽን ላይ ተሳትፈን የኢትዮጵያን ምርቶች በተለይ ጥራጥሬ ሰብሎች፣ ቅባትሎዎች፣ ማር፣ ቁም እንስሳት፣ ስጋ፣ ቡና የመሳሰሉትን አስተዋውቀናል። በዚህም የአንድም ቻይና ያለውን የኢትዮጵያ ገበያ እዛው ባለበት ማቆየት እና አዳዲሶችን ደግሞ ማፈላለግና የምርቶቻችን ተደራሽነት ማስፋት ነው። ሁለተኛው በዱባይ ምግብ ፉድ ገልፍ በሚባል ግዝብሽ ላይ ተሳትፈናል። በዚህ ተሳትፈን የኢትዮጵያ 31 የሚሆኑ ላኪ ኩባንያዎቻችን ተሳትፈው የእኛ ምርት በማስተዋወቅ ወደ 116 ሚሊዮን የሚገመት የአሜሪካን ዶላር ውል አስረዋል። የኮንትራት እጃጭ ውል ፈስሟል። ቃልም ደግሞ ገብተዋል ማለት ነው። በሶስተኛ ደረጃ የዓለም አቀፍ የንግድ ትርኢትና ኤግዚቢሽን በኢትዮጵያ ይካሄዳል ማለት ነው። ከዓለም ባሻገር በኢትዮጵያም በየመቶ አንድ ጊዜ ይካሄዳል። ለምሳሌ አሁን የኢትዮጵያ የጥራጥሬና ቅባት ሎች አዘጋጅተው ላኪዎች ማህበር ትልቅ ዓለም አቀፍ ኮንፈረንስ አካሂዷል። በዚህ ኮንፈረንስ ላይ ከውጭው ዓለም ወደ 467 ዓለም አቀፍ የኢትዮጵያ ምርት ተቀባይ ኩባንያዎች ከሀገራችን ደግሞ ወደ 98 የሚሆኑ ላኪ ኩባንያዎች ጋራ ውይይት ኮንፈረንስ ተካሂደዋል። በዚህ ኮንፈረንስ በርካታ የወጭ ንግድ ምርቶችን ለመላክ የሚያስችሉ ስምምነቶች እና ቃሎች ተፈጽመዋል ማለት ነው። እነዚህን ስራዎች በመስራት የኢትዮጵያን የውጭ ምንዛሬ ግኝት ማሳደግ፣ የኢትዮጵያን የምርት ተፈላጊነት በውጭ አለም ላይ እንዲጨምር ማድረግ ነው። በዚህም ደግሞ አገሪቱ ማግኘት የሚገባትን የውጭ ምንዛሬ ግኝት ማሻሻል ያስፈልጋል ማለት ነው። እዚህ ላይ የውጭ ምንዛሬ ሲሉ የተገኘው ገቢ በቁጥር መግለጽ የሚቻሉ ናቸው። ተደራሽነቱ እየሰፋ መሆኑ የሚያሳዩ መረጃዎች አሉ። በቁጥር ደረጃስ አሁን በዚህ ረገድ በዋናነት የኢትዮጵያ ምርት ውጭ ለዓለም ማሳወቅ የምርቶቻችንን ጥራት የምርቶቻችንን ተፈላጊነት ይጨምራል። ሁለት የኢትዮጵያ ምርት በአብዛኛው ግብርና ምርቶቻችን ኦርጋኒክ ናቸው፣ ተፈጥሯዊ ናቸው፣ ይዘታ ያላቸው ናቸው። ሁለተኛ ደግሞ የምርቶቻችንን ቫሊዲሽን እናደርጋለን። በጥሬው ከመላክ ይልቅ ይህንን ምርት ቫሊው አድ አድርጎ ፕሮሰስ አድርጎ እሴት ጨምሮ መላክ ገቢውን ከፍ ያደርጋል በዚህ ምክንያት የ2017 ባጀት አመት ያለፉትን ስምንት ወራት አፈጻጸም አይተን ከሆነ ወደ አራት ነጥብ አምስት ቢሊዮን የአሜሪካ ዶላር ገቢ ተገኝተዋል ማለት ነው ይሄ ከግብርና ምርቶች ዘርፍ ከአምራች ኢንዱስትሪ ዘርፍ እንዲሁም ከማዕድን ዘርፍ ና ከሌሎችም ኤክስፖርት ዘርፎች ማለት ነው ስለዚህ ፕሮሞሽን ስራዎቻችን በዋናነት ፎከስ የሚያደርጉት የኤክስፖርት ገቢውን የመጨመር ጉዳይና የኢትዮጵያ ምርት በአለም አቀፍ ገበያ ተፈላጊ እንዲሁም ማድረግ ነው በዚህ ነገር ውጤት መስራ መስራት ይችለናል። በቀጣይነትም ይህንን በማድረግ በአመቱ በበጀት ምድ መጨረሻ ወደ 6 ቢሊዮን የአሜሪካን ዶላር ከዚህ በፊት ተሰምቶ ማይታወቅ ማለት ነው። ከፍተኛ የነበረው ወደ 3.2 ቢሊዮን ዶላር አመታዊ አመታዊ ኤክስፖርት ገበያችን አሁን አላንተም ተደርሰናል። በአመቱ መጨረሻ 6 ቢሊዮን የአሜሪካን ዶላር ለማግኘት እየሰራ ነው ማለት ነው። ከዚህ ጋር ተይዘው ኢትዮጵያ የሀገር በቀል ኢኮኖሚ ማሻሻያና ሌሎችንም ኢኮኖሚ ማሻሻያዎች እያደረገች ትገኛለች። በዚህ ውስጥ ላኪዎችን ከማበረታታት አንጻር፣ ቅድሚያ ከመስጠት አንጻር የተሰራው ስራና እየተገኙ ያሉ ውጤቶችስ እንዴት ይገለጻሉ? መልካም ነው። በዋናነት የኢትዮጵያ የውጭ ንግድ ላይ የውጭ ምንዛሪ ግኝት ከፍ ንድር ትልቁን ድርሻ የተወጣው አገራዊ የማክሮ ኢኮኖሚ ሪፎርም ማሻሻያዎች ናቸው። ከዚህ በዚህ ረገድ አንድም የሀገራችን ላኪዎች የኤክስፖርት ዘርፉ በመንግስት ይበረታታል ልዩ ትኩረት ስለሚሰጠው ማለት ነው። ስለዚህ በፊት ከነበረው በተለየ መንገድ አንድም የውጭ ምንዛሬ ስርዓታችን በገበያ እንዲመራ ማድረግና በሁሉም ባንኮች ተደራሽ እንዲሆን ማድረጋችን እንደ መንግስት ባለ ሀብቶቹን ወይም ላኪዎቹን ያበረታቷል ማለት ነው። ሁለተኛ፣ በየጊዜ እነዚህን ላኪዎች የአቅም ግንባታ ስልጠና በመስጠት ዓለም አቀፍ ልምድ በማለባወጥም ጭምር እና የኢትዮጵያ ምርት ወደ ውጭ እንዲወጣ ማድረግ የሚያስችሉትን ስራዎች በመስራታችን መንግስት የወሰዳቸው የማክሮ ኢኮኖሚ ማሻሻያ ስራዎች፣ የአገር በቀል ኢኮኖሚ እቅድ ፕላን የመሳሰሉ ጉዳዮች የአገራችንን ላኪዎች የሚያበረታታ የኤክስፖርት ቅድሚያ የሚሰጠው ፣ ስለዚህ አንደኛ አገር ውስጥ ተኪ ምርቶች እየተመረቱ ሁለተኛ የሀገራችን ምርቶ ወደ ውጭ እየወጡ የንግድ ሚዛኑን ለማስተካከል እንዲቻል ኤክስፖርቱ ላይ ልዩ ትኩረት ሰጥቶ እየተሰራን ያለው በዚህ ረገድ የአገራዊ የማክሮኮ መሻሻያው ትልቁን አስተዋጽኦ አበርክተዋል ማለት ነው። በቀጣይ የኢትዮጵያ ምርቶች ለማስተዋወቅና መዳረሻዎችንም ለማስፋት ምን ታስቧል? በእቅድ ደረጃ መልካም ነው። በዋናነት የኢትዮጵያ የኤክስፖርት ገቢ ይጨምራል ተብሎ የሚታሰበው ከኢትዮጵያ የሚላኩ ምርቶች ጥራታቸው፣ መጠናቸው መጨመር አለባቸው። የምርቶቹ እሴት ጨመረ እንዳለ ሆነው ማለት ነው። በዋናት ለምሳሌ አሁን ጣሂና የሚል የሰሊጥ ቅቤ ኢትዮጵያ ውስጥ ፕሮሴስ ይደረጋል። ስለዚህ ባለፈው ዱባይ በነበረው ኤግዚቢሽን ላይ የማቀረባበሪያ ማሽኑን ጭምር ይዘን ሄደን እንዴት የኢትዮጵያ ሰሊጥ ቫሊዋ ተደርጎ ወደ ቅቤነት ሲቀየር ዋጋም ይጨምራል፣ ተፈላጊነቱ በዚያው ከፍ ስለምል። ስለዚህ በዚህ ረገድ አንደኛ ወደፊት ባሉን የዓለም አቀፍ ኤግዚቢሽኖች ላይ እሴት የተጨመረባቸው ምርቶች የማቅረብ ሁለተኛ የኛ ምርት በተወዳዳሪ ዋጋ በሚፈለግ ጥራት ማቅረብ ነው በዋናነት ማለት ነው። አንድም የእኛ አገር ላኪዎች በውጭው ዓለም ንግትሬት ላይ ሲሳተፉ ስታንደርድ የጠበቀ ፕሮሞሽን ስራ መስራት አለባቸው። ምርቶቻቸውን ጥራቱን የጠበቀ ደረጃውን የጠበቀ በዛ ላይ ደግሞ ቴክኖሎጂ ተጠቅመው የሌሎችን ዓለም ገዢዎችን ቀልብ የሚስብ አይነት ኤግዚቢሽን መሳተፍ መስራት አለባቸው። ሁለተኛ ደግሞ እነዚህ በእነዚህ ኤግዚቢሽኖች ላይ ቃል የተገቡ የኮንትራት ሽያጭ ጉልት የተፈጸመባቸው ምርቶች ጥራታቸውን ጠብቀው ዲፎልት ሳይኖር፣ ደረጃቸውን ጠብቀው መጠናቸውን ጠብቀው ለውጭ ገበያ መቅበር አለባቸው። የእኛ ሀገር ላኪዎች ይህን ሁለቱ ነገር ማድረግ ከቻሉ ገቢዎቻችን የውጭ ምንዛሬ ገበያችን በጣም እጨምራ ብዬ አስባለሁ። አቶ ወንድሙ ፍላቴ ለመረጃ ወጥቶ አመሰግናለሁ። እኔም አመሰግናለሁ ከልብ።